ከዚህ በኋላ ጥንቃቄ እንድታደርጉ እየመልእክት ለእናንተ ነው። ምንድን የተፈጠረው በእውነት ለዚህ ትራፊክ ፖሊስ አድናቆት ይገባዋል። በአሁኑ በአሁኑ ሰዓት ይህ ትራፊክ መነጋገሪያ ሆኗል። የምትመለከቱት ሰው እንግዲህ የፌዴራል ልብስ በመልበስ ከጓደኛው ጋር በመሆን ብፁዕ ቅዱስ አባታችን በስተ መጨረሻም ዝምታቸውን ሰበሩ። እንድምነኝ አይነት ወርቅ የሆኑ አባቶቻችን አለብር ስንፈልግ የነበረው ጥበብና ስልት ያልተከተለ ሐዋርያዊ ተልእኮዋችንና አስተዳደራችንም ምእመናንን አላረካም። ክፍተቱ የሚዲያ ቀለብ ከመሆንም አልፎ በጎቻችንን በሌሎች እንዲዘረፉ ትልቅ በር እየከፈተ ነው ያለው። የኢትዮጵያ ህዝቦች ብሔር ብሔረሰቦች ልትነቁ ይገባል። ያጀማ ነቁ ወላሂ የአባታችን የሀጅ ሙፍቲ ህልፈት ሁላችሁም ሊያነቃ የማንቀደው ሊሆናችሁ ይገባል። እንደ ወሃብያ ጥላት በአለም ለሙስሊሞች የለም። የለም ዛሬም የለም፣ ነገም የለም። ለምንድን ነው ግን ማትተውን? ተውን በቃ። ፈጽሞ እኮ ሃይማኖታችን እንደሚለያይ አሳይታችሁ ነው። ይሄን ድርጊታችሁ ባየንበት እኮ መስጊድ ውስጥ ገብታችሁ ሰው ማረዳችሁ ምናምን በጣም ቀላል ነገር እንደሆነ ነው የተረዳነው። የሽማግሌ ሰላም ሰላም፣ ጤናችሁ ይስጥልኝ። ውድና የተከበራችሁ የንቁሆን ሚዲያ ቤተሰቦች እንደምን ዋላችሁ እንደምትቆያችሁ? እኔ አለሁ እግዚአብሔር ይመስገን። በያላችሁበት ሰላም ክርስቶስ ይብዛላችሁ። የተወደዳችሁ ውድ ቤተሰቦቻችን እጅግ ሰበር በሆነ መረጃ ተመልሼ መጥቻለሁ። በዚህ ቪዲዮ የምንመለከተው እንግዲህ አንድ እጅግ መነጋገሪያ የሆነ አንድ ቪዲዮ ወጥቷል። ይህም የትራፊክ ፖሊሱ ተግባር ብዙዎችን አኩርቷል። ከፌዴራል ፖሊሱ ጋር ፊት ለፊት ተፋጦ የሰራው ስራ እውነት ላቸዋለሁ መለ ኢትዮጵያን አስደንቋል። ምን ተፈጥሮ የሚለውን አብረን የምናይ ይሆናል። በተጨማሪ ብፁዕ ቅዱስ አባታችን አቡነ ማቲያስ እጅግ ሰበር የሆነ መግለጫ ሰጥተዋል፣ ማለት ነው። ከዚህ ቀደም ሁላችንም ስንጮለት ለነበረው ወደ አባቶቻችን ደርሶ ማስጠንቀቂያም ጭምር ተሰጥቶበታል። በተለያዩ ቤተክርስቲያን ላይ በሚደርሱ ፈተና ለመናፍቃን ጭምር ለነት ስ ቤተክርስቲያን ሁልጊዜ የሚነግዱ በቤተክርስቲያን ክርስቲያን ሁል ጊዜ ለሚነግዱ ቤተ ክርስቲያን ራስ ላይ ተጣብቀው ላሉ ከዚህ በኋላ ከቅዱስ ቤተክርስቲያን እጃቸውን እንዲያነሱ ጥብቅ መልእክት ተስተላልፏል። ይህንን የምስራች ዜና የማስደምጣችው ይሆናል ማለት ነው። ሌላኛው መረጃ ደግሞ የኢትዮጵያ ህዝብ ንቁ፣ ተባብረን እነኝህ ግለሰቦች ማጥፋት አለብን ሲሉ እህት ወንድሞቻችን ያስተላለፉት መልእክት አለ። እነማን ናቸው የሚለውን አብረን ከቪዲዮ ጋር የምናየው ይሆናል። የሚያስደምጣችሁ ይሆናል? በቅድሚያ ግን ከብፁ አባታችን የምስራች ዜና እንጀምር። ሁላችሁም ኦርቶዶክሳን ቪዲዮ ከምን ጊዜም በላይ ጉልበት ስጡልኝ። ይህን ቻና ሰብስክራይብ ካላደረጋችሁ ሰብስክራይብ ያደርጋችሁ ማለት ነው። ገና ዛሬ የመጣችሁ ከሆናችሁ ሰብስክራይብ ያደርጋችሁ በስሳብ እንድትሆኑ ጋብዛችኋለኝ። ከብፁ አባታችን የምስራች ዜና እንጀምር፣ ወደ ቪዲዮ እንሄዳለን።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 ቅዱስ አባታችን ጥሪያቸውን መልእክታቸውን ለህግ አካላት አስተላልፈዋል። ባለማተብ ነኝ የምትል አብዝተ ኮፒሊንክና ሼር እያደረግ ለመላው ባለማተብ ኦርቶዶክሲያኖች እንድታደርሱልኝ ስል በሉ እግዚአብሔር ስም ጠይቃለሁ። እስከ መጨረሻው ድረስ ቪዲዮን ተመልከቱት። የቤተክርስቲያናችንን እምነት ከመንቀፍና ከማብጠልጠል በላይ አልፎ የቅዱሳንን ቅዱስ ስዕል በአደባባይ በአደባባይ እስከ መቅደት ተደርሰዋል። በቤተ ክርስቲያናችን ህልውና ላይ በዓላማ የተነሱ አካላት የላኳቸው እንዳሉ በሚመስል መልኩ በስመ ተሀድሶ የሚደረገው እንቅስቃሴ እኛው መለያ የሆነውን ንዋይ ቅዱሳትና ልብሰ ተክኖ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 እንወዳለ መጨረሻም፣ አመታዊውና ቀኖናዊው የቅዱስ ሲኖዶስ አብይ ጉባኤ በዛሬው እለት በጸሎት የተከፈተ መሆኑን ለህዝበ ክርስቲያኑ በእግዚአብሔር ስም እናበስራለን። እግዚአብሔር የተባረከ የተቀደሰ ጉባኤ ያደርግልን። እግዚአብሔር ኢትዮጵያና ህዝቦቿን ይባርክ። ወስብሐት ለእግዚአብሔር። አሜን። ጥቅምት 12 ቀን 2018 ዓ ም አዲስ አበባ ኢትዮጵያ። ኦኬ፣ ኦርቶዶክስ እንደሰማችሁት ነው። ለብፁዕ አባታችን ብፁዕ ቅዱስ አቡነ ማትያስ ቃለ ሕይወት ያሰማልን፣ በረከታቸው ይደርብን። መላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኛውን ሁላችን ሁሉ ድምፅ ስናሰማ የነበረበት ወደ አባቶቻችን ጥያቄ በዛሬ ዕለት እንግዲህ የእኛ ድምፅ ተሰምቶ የእኛ የኦርቶዶክሳውያን ጩኸት ተሰምቶ ብፁዕ አባታችን ብፁዕ ወቅዱስ አቡነ ማትያስ የመጨረሻው የማስጠንቀቂያ መግለጫም ጭምር አስተላልፏል ማለት ነው። በዛሬ ዕለት ለአባታችን ቃለ ሕይወት ያስማልን ። አሁን የማስደምጣችሁ ደግሞ እጅግ መነጋገሪያ የሆነ አንድ ቪዲዮ አለ። ፌዴራል ፖሊስ ልብስ ለብሶ ሲዘርፍ የተገኘ አንድ ወጣ ትራፊክ ፖሊስ ይዞት ያደረገው ነገር መላ የኢትዮጵያን ሕዝብ አኩርቷል። እውነትም ይሸለም እየተባለ ነው። እስኪ ምንድን ነው የሚለውን እስኪ በቪዲዮ አይተን እንመለስ ነው ያለ ምንድን የተፈጠረው በእውነት ለዚህ ትራፊክ ፖሊስ አድናቆት ይገባዋል። ይህ ድርጊት ትናንት መሀል አዲስ አበባ ገርጂ ወደ ዩኒቲ ዩኒቨርሲቲ መታጠፊያ መብራት ላይ አንዲት ሴት ዲዛይን መኪና እየነዳች መጥታ ትቆማለች። ሁለት ወታደራዊ ዩኒፎርም የለበሱ ሰዎች ሴትየዋን ከመኪናዋ ጎትተው ከአስፋልት ከጣሏት በኋላ መኪናዋን ቀምተው ለማምለጥ ይሞክራሉ። በዚህ ጊዜ ትራፊክ ፖሊሱ ያይና ሳይረን እያስጨዋ ይከተላቸዋል። የተደናገሩት ሌቦች ለማምለጥ በተቃራኒ አቅጣጫ ሲነዱ ከአንዲት ቪስ መኪና ጋር ይጋጫሉ። በዚህ ጊዜ ትራፊክ ፖሊሱ ይደርስና ግብግብ ይገጥማል። በአካባቢው ሰው ትብብር በቁጥጥር ስር ውለዋል። የተጎዳችው ባለመኪና ወደ ሆስፒታል ተወስዳለች። ሰዎቹ በትክክል የህግ አስከባሪ ያልነበሩ እስቲ አንድ ጊዜ ሁላችንም ለዚህ ትራፊክ ፖሊስ እናጨብጭብለት። እናመሰግናለን ብላችሁም ሁላችሁም ኮመንት ላይ ጻፉለት፣ በእርግጠኝነት ይደርሰዋል። በትናንትና ሁለት ዩኒቲ አካባቢ ላይ ሁለት አደገኛ የተባሉ የመኪና ሌቦች የፌዴራል ልብስ አስመስለው እንደዚህ እንደምትመለከቱትም የፌዴራል ልብስን ለብሰው በቀጥታ አንድ ዲዛይር የምትነዳ ሴትዮንም ከመኪና አስወርደው መንገድ ከጣላ በኋላ መኪናዋን ይዘውባ በሚሄዱበት ሰዓትም ይህ ትራፊክ በአካባቢው ስለነበር ይመለከታቸዋል። ለህይወቱ ሳይሰጋም ታዲያም በቀጥታ ሳይረን እያደረገ ይከተላቸዋል። እነሱም እየተከተላቸው መሆኑን ሲያውቁ በመምጫ መንገድ ማለትም በተቃራኒ አቅጣጫ ጉዞን ያደርጋሉ። በዚህም ወቅት ከአንድ ቪትስ መኪና ጋር ተጋጭተው ይቆማሉ ማለት ነው። በዚህም ወቅት ታዲያ የትራፊክ ፖሊስ እንደምትመለከቱትም ሌቦቹን ይይዛቸዋል ማለት ነው። ሁለት ናቸው። በዛም ታዲያ ለፖሊስ አስረክቧቸዋል። እነዚህ ሁለት ግለሰቦች ታዲያ ሀሰተኛ የፌዴራል ልብስን የሚመስል ልብስ ለብሰው እንደዚህ አይነት ዘረፋ ፈጽመዋል። ታዲያ ችግር የደረሰባትም አደጋው ያጋጠማትም የዲዛይሯ ባለቤትም ሕክምናን እየተከታተለ ትገኛለች። ነገር ግን የዚህ የትራፊክ ፖሊስ ተግባር እጅግ በጣም የሚደነቅ ነው። ጥንቃቄ አድርጉ። በራችሁን ሰዓት ቆልፎ የምታሽከረክሩ ሰዎች እንግዲህ ከዚህ በኋላ ጥንቃቄ እንድታደርጉ እየመልእክት ለእናንተ ነው። ይሄ ከጀርባ የምትመለከቱት ሰውም ሐሰተኛ የሆነ የደንብ ልብስ ለብሶ ገርጂ ዩኒቲ ዩኒቨርሲቲ መታጠፊያ አካባቢ እንግዲህ አንዲት ግለሰብ ዲዛይር መኪናዋን ይዛ እያሽከረከረች ወደ መታጠፊያ ጋር በምትገባበት ሰዓት እንግዲህ በሯን አልቆልፈችውም ነበረ። ለማቆም ስትሞክር በሯን በግድ ከፍተው እሷን አውጥተ አስፓልት ላይ ከጣውራት በኋላ እንግዲህ ብቻውን አይደለም። ሌላ አንድ ተባባሪ እንደሱ የደንብ ልብስ የለበሰ ሰው ጋር እንግዲህ መኪናውን ይዘው ለመሰወር ሲሞክሩ እዛ አካባቢ ላይ የሚገኝ ትራፊክ በማየቱና አካባቢ ላይ ሳይረን ያስጮኸ እነዚህ ሰዎች እየተከተላቸው ነበረ። እነዚህ ሰዎችም እንግዲህ በመደናበር ሄደው ከአንድ ቪትስ ጋር ይገጫሉ ማለት ነው። ከቪትሱ ጋር ከተጋጩ በኋላም በቁጥጥር ስር ያውላቸዋል ማለት ነው። ከትራፊኩ ጋር ግብ ግብ ላይ ያሉ፣ በአካባቢ ላይ ያሉ ሰዎች እንደምትመለከቱት ከበው ይዘዋቸው መኪናውንም ማስጣት ችሏል ማለት ነው። ይህ ነገርም እንግዲህ የተፈጠረው እጅግ በሚገርም ሁኔታ መሀል ከተማ ውስጥ ነው። በጠራራ ፀሐይ እንዲሁም ደግሞ ሰው እያየ ባለበት ሰዓት ላይ ነው ማለት ነው እንደዚህ አይነት ነገሮች የተፈጠሩት። ይህ ጥንቃቄ ለሚያስፈልገው ጓደኛቸው ሼር አድርጉለት። በምታሽከረክሩበት ሰዓት እንግዲህ አስፈላጊውን ጥንቃቄ አድርጉ። እንዲሁም ደግሞ በራችን ቆልፉ በአዲስ ኦኬ፣ ጋይስ እንግዲህ መረጃውን እያያችሁት ነው። በጣም እጅግ የሚገርም መረጃ ነው እያየን ያለ ነው። እውነት በጣም እጅግ የሚያሳዝን ጊዜ ላይ ደርሰናል። እንደምታዩት እንግዲህ ያው በፌዴራል ፖሊስ እንደዚህ ያለ ወንጀል እየተፈጸመ ነው የሚገኘው እና በቅድሚያ ግን ሁላችሁም ልትጠነቀቁ ይገባል ብዬ አስባለሁ። ነገም ይህ ነገር አለመፈጠሩ ምን ምክንያት አለ። ነገር ግን ይህ ትራፊክ ፖሊስ እጅግ ሊመሰገን ይገባል ብዬ አስባለሁ። የሰራው ስራ በጣም ብዙ ኢትዮጵያን አስገርሟል፣ አኩርተዋል በዚህ ልክ ሌቦች የማጭበርበር ስልታቸውን ሄደውበታል ማለት ነው። ሁላችሁም በቻላችሁት አቅም ልትጠነቀቁ ይገባል ብዬ አስባለሁ። አሁን ቀጥታም ወስዳችሁ መላ ኢትዮጵያውያን ሊያግዘን ይገባል ሲባል ጥሪ የተተላለፈበት መልእክት አለና ይህ ቪዲዮ ምንድን ነው የሚለውን እስኪ አስደምጫቸውን ልንመለስ። ቅሌታም ሽማግሌ የሽማግሌ ቅሌታ እንዴት አስተምሮታችሁ በዚህ ልክ ጨካኝና አረመኔ ሊያደርጋችሁ ይችላል? ወላሂ እጅ በጣም ነው የሚገርሙት እነኚህ ሰዎች። እኔ ኦርቶዶክሳዊ አባት እንግዲህ ሙፍቲ ሀዘን ላይ እንደዚ ተክዘውና እንደዚህ ተሰምቷቸው ሙፍቲ ሀዘን ላይ በዚያ ልክ ሀዝነው ሲታዩ የሆነ ሰው ስለሆነ እኮ ነው አይደል እንዴ ይሄን ያደረጉት ኦርቶዶክሳዊ አባት፣ ሰው ስለሆነ የሰው ሞት ያስደነግጣል፣ የሰው ሞት ያሳዝናል፣ ያስተክዛለ እኔ እነኚህ ሞት የሌለባቸው ይመስል እንደዚህ ሰው ሲሞት መሳለቅ

ስለዚህ እያንዳንዴ አንተም ብሎ ለእስልምና ተቆርቋሪ ላ እኔ የምላችሁ እስልምና አሁን እየተሰደበ ያለው ማለት ነው፣ በእንደዚህ አይነትና መሰሎቹ ነው ማለት ነው። እስልምና እኮ እንደዚህ አይደለም እኮ እስልምና እኮ ሽማግሌ የሽማግሌ ቅሌታም ሁለት ፀጉር ሁለት ፀጉር አውጥተ አንተ ወባያህ ጊዜ እኮ ነበረ። ግን ስራ የወረደ የትንሽ ጨካኝ አረመኔ እኔ እምነታቸው ምን አይነት ጭካኔን ነው የሚያስተምራቸው? እንዴት ሰው ሲሞት ሰው አይደነግጥም? እኔም ነገጧት ሞት አለብኝ ብሎ እንኳን ቢያንስ መደንገጥ አለበት። ሰውየው ማንም ሊሆን ይችላል፣ ምንም ሊሆን ይችላል ሊሞተው አንተ ቅሌታም ሽማግሌ ሽል ያድርጋችሁ አርሶች ይሄ ቪዲዮ። ሰላም አለይኩም ወራህመቱላህ። እንደ ወሃቢያ ጥላት በአለም ለሙስሊሞች የለም፣ የለም፣ ዛሬም የለም፣ ነገም የለም። መስጂዱም ኢማሞቻችን ሊያስወጡ ስለሆነ ይሄ ኢማም ማህበርም ከሰራ ይገር ረግጦ አንድና አንድ ቁጥር ጥላት ሆነው ወሃቢያ ላይ ሊሰራ ይገባል። ስለዚህ አንድ ቁጥርና አንደኛ አጀንዳ ሊሆን የሚገባው የወሃብያ አጀንዳ ነው። ስትወጡ አስተምሩ፣ ህብረተሰቡን አንቁ፣ ወጣቱን ከጎናችሁ አሰልፉ። ቅቤ እየቀባባን አንሄድ። አላህ የምር ሰዎች፣ አላህ ያድርገን ለማለት ነው። ወሰላሙ አለይኩም። እኛ ውስጥ ያሉ ወሃብዮች እኛ ውስጥ ያሉ ወሃብያ ታሁን በኋላ እንደማይቀጥሉ ነው። እነሱም አይቀጥሉም፣ እኛማ እናስቀጥላቸውም። የኢትዮጵያ ህዝቦች ብሄር ብሄረሰቦች ልትነቁ ይገባል። ያ ጀማዓ ንቁ። ወላሂ የአባታችን የሀጂ ሙፍቲ ህልፈት ሁላችሁንም ሊያነቃ የማንቃ ደውል ሊሆናችሁ ይገባል። ልትነቁ ይገባል። እኛ እኮ እዚህ ቲክቶክ ላይ ዋህብያ ዋህብያ እያለ ስናወራ፣ ምንድን ነው ልዩነታችሁ? ምንድን ነው ልዩነታችሁ? ልዩነታችን አሁን በግልጽ የታያችሁ ይመስላኛል። በሰው ሞት የሚደሰት ሰይጣን አውሬ ሀገራችን ውስጥ አለ። ይሄንን ልታውቁ ይገባል። ያ ጀማዓ እወቁ፣ ንቁ ሙስሊም ወንድሞቻችን፣ ክርስቲያን ወገኖቻችን፣ ሀታ ክርስቲያንና ሙስሊምን የሚያባሉ የሚያጋጩ የሚያፈታፍቱ እነማን እንደሆነ በግልጽ እወቋቸው፣ ለይታችሁ እወቋቸው፣ ንቁ። ልትነቁ ይገባል። እኛ ነቅተን እየተጠነቀቅናቸው ነው። እናንተም ነቅታችሁ ልጆቻችሁን ምን አይነት ትምህርት ቤት ማስተማር እንዳለባችሁ፣ ጉርብትና ስትፈጥሩ ከማጋ መፍጠር እንዳለባችሁ፣ ትዳር ስትመሰርቱ ከማንጋራ መመስረት እንዳለባችሁ፣ ልትነቁ ይገባል። ለጀማ ወላሂ ለአዚም አውሬ አሉ እንደ ሰው ስጋ ለብሰው ልብስ ለብሰው የሚሄዱ የሚንቀሳቀሱ አውሬዎች ሀገራችን ውስጥ አሉ። ስላሉም ነው እኛ ሁልጊዜ አንቺን ልጅ አይሰለችሽም ወሃብያ ወሃብያ የምትይው ልዩነቱ ምንድን ነው እናንተ እነሱን። ደግሞ እኛ ጋር ይመጡና እኛ አንድነን አትከፋፍሉን፣ አትለያዩን ይላሉ። ልዩነቱን አሁን በግልጽ አሳይተውናል። የእኛና የእነሱን ርቀት በጣም አሳይተውናል። ገባችሁ? አደለም? ስለዚህ ንቁ። ከዚህ ቀደም ታስታውሳላችሁ፣ የሆነች ልጅ ግጥም ብላ አማራ ክልል ላይ የአማራ ትምህርት ሚኒስቴር የፈቀደው ግዕዝ ይማሩ አይማሩ በሚል ማለት ነው የቀረበውን ግጥም ታስታውሳላችሁ አደለም? የእሷን ቪዲዮ መጨረሻ ላይ አመጣላችኋለሁ። በእኛ በሙስሊሞች ላይም የሰራችሁን ማለት ነው እኔኮ፣ በዛ ላይ ቪዲዮ ለመስራት ብዬ በአቅራቢያ ያሉ ሼክ አሉ ከነ ሀሳብ የጭምር ስልክላቸው አይፎዚ አሁን ይሄ በዚህ ላይ ቪዲዮ ብትሰሪ ለኦርቶዶክሶች አግዛ እንጂ የሚሉሽ ሌላ ነገር አይሉሽም። ስለዚህ ዝምታ መልካም ነው። ዝም በያቸው እና እለፊያት ብለውኝ ነው ቮይሱ ራሱ አለ እንደዛ የተባባ ነው የተላላክ ነው እና ምን ያክል እነኛ ሰዎች ምን ያክል ርቀት ለመሄድ እንደሚሞክሩ ልትነቁና ልትጠነቀቋቸው ይገባል። አልሐምዱሊላህ ረቢልአለሚን እኛ እምነታችን የሌላ እምነቶችን ታ ቢሞቱ ቢታመሙ ቢራቡ ቢጠሙ ቢታረዙ እንዴት ማገዝ እንዳለብን አስተምሮናል። አልሐምዱሊላ ረብል አለሚን በእምነታችን ላይ እንጂ መተጋገዝ የሌለው በሌላ በማህበራዊ ኑሮ እንዴት መኖር እንዳለብን አስተምሮናል እምነታችን። አልሐምዱሊላ ረብል አለሚን እነሱ ግን ሀታ ለምን እሬሳው ጋር ክርስቲያኖች አየናቸው ብለው ነው እንደዚህ ደማቸው እየፈላሁን ደግሞ በሌላ ነገር አስቀይሰው ሀጂ ሙፍቲ ክርስቲያን ናቸው? ልካ ክርስቲያን መቃብር ሊቀብሩ እንትኖች ቄሶች እንትን እያሉባቸው እየጸለዩባቸው እየባረኳቸው። ና አውሩ፣ የፈለጋችሁትን አውሩ። ሴጣን ናችሁ እናንተ፣ የሀገር ነቀርሳዎች፣ ሴጣኖች። ምንም ብታወሩ ለእናንተ ቦታ የሚሰጣችሁ ሰው ማንም የለም። ማንም ስለምናውቃችሁ ማለት ነው። እንኳን ሞቱ እንኳን ተገለበጡ እንኳን ታመሙ እንኳን እንደዚህ ሆኑ እንኳን እንደዚህ ሆኑ እያላችሁ እየተደሳታችሁ ያላችሁ ሴጣኖች፣ ነቅተናል። ንቁ እናንተ ነው ለምን ነው ግን ማትተውን? ታውን በቃ ፈጽሞ እኮ ሃይማኖታችን እንደሚለያይ አሳይታችሁናል። ይህን ድርጊታችሁን ባየንበት እኮ መስጅድ ውስጥ ገብታችሁ ሰው ማረዳችሁ ምናምን በጣም ቀላል ነገር እንደሆነ ነው ተረዳነው። ለአላህ ብላችሁ በአላህ ይሁንባችሁ ታውን። ለነገሩ አላህን ከታቆታላችሁ በባታችሁ በምታመልኩት ባት ይሁንባችሁ ተውን። በቃ የራሳችሁን ሃይማኖት እንደፈለጋቸው አርጉ፣ ሰው ሃይማኖት ላይ አትድረሱ። በቃ ፈጽሞ እንለያያለን። እስልምና እረዱ ገዝግዙ አይልም። እኛ ሙስሊሞች ስንሳደብ ተሳቀን ነው የምንሳደበው። አናርድም፣ አንገዘግዝም። እናንተ እረዱ ገዝግዙ፣ ባታችሁን አምልኩ። ግን ተውን፣ በባታችሁን ልባችሁ፣ ተውን። ስለ ባት አምላክ ስትሉ ተውን። የራሳችሁን ሃይማኖት እራሳችሁን አስተምሩ፣ የእኛን ሃይማኖት አትንኩ። በቃ ፈጽሞ እንለያያለን። ዝግጥ እግዚአብሔር ሊቀጣ ሲፈልግ እንደዚህ አይነት ሰዎችን ነው ታዋቂ የሚያደርግብን። ከእውቀት ነፃ፣ ከስሜት ነፃ፣ ከፍቅር ነፃ፣ ከሰላም ነፃ፣ ከጥሩ ነገር ሁሉ ነፃ የሆኑ ሰዎችን ይሰጣል። ከዛ እነዚህን ሰዎች የሃይማኖት ኢሊት ያደርግብሃል። እግዚአብሔር ሊቀጣ ሲፈልግ በጣም በሚያስደንቅ ሁኔታ የሀገር ምስል የሚገነባበት እንትን ላይ ትላልቅ የዓለም አቀፍ ሚዲያዎች እየተገረሙ ያወሩበት ምስሉ ሙዚየም ሊቀመጥ የሚገባበት የኢትዮጵያዊነት መገለጫ የሆነ ነገር ላይ እንዲህ ደፍሮ ማላገጥ እኔ የካፒታል ደንቆሮ ነው የሚያስብለው፣ ወይም ደንቆሮ ፕሮማክስ ነው የሚያስብለው። እኔ ታቆኛላችሁ ማንንም ሰው እንደዚህ ተናግሬ አላውቅም የራሴን ሰዎች ካልሆነ በስተቀር የራሴን ሰዎች የምናገረው የእኔ ስለሆኑ ሊታረሙ ስለሚገባቸው ነው የሌላ እምነት ሰዎችን በተቻለኝ አቅም ተዉ ምናምን እያልኩኝ በትህትና ነው የምናገረው ይሄኛውን ሰውዬ ግን አለመናገር አይቻልም እኔ ፕሮቴስታንት ነኝ ለዛውም ጭቅ ያልኩኝ ፕሮቴስታንት ደረቅ ፕሮቴስታንት ነገር ግን ያ አቡነ ማትያስን ፎቶ ሳየው የእውነት አልቅሻለሁ። ምን አይነት ፍቅር ነው፣ ምን አይነት መተሳሰር ነው፣ ምን አይነት ማቾሪቲ ነው ብያለሁ። ይሄ ሰውዬ ወጥቶ ምን እንዳልጣቃላችሁ፣ የውሸት እንባ ነው የአቡነ ማቲያስን ለቅሶ። ወዳጄ ሰው ሁሉ እንዳንተ አውሬ አይደለም። ሰው ሁሉ እንዳንተ ነፍሰ ገዳይ አይደለም። ሰው ሁሉ እንዳንተ በሃይማኖት የተጠለለ አሪዮስ አይደለም። ሃይማኖት አንድ ነገር ነው፣ ሰብአዊነት ግን ሌላ ነገር ነው። ሀጂ ሙፍቲ የሁላችንም አባት ናቸው። ሰው ሞታቸው አሳዝኖናል። ሰው አንተን አስፈቅደን አይደለም የምናለቅሰው። ሰው እንዴት አይነት ምን እንዴት አይነት ዘመን ላይ ደረስን? እባካችሁ ሙስሊም ወንድሞች ከእንደዚህ አይነት ሰዎች እራሳችሁን ጠብቁ። እኔ የሁላችሁ እስልምናን ጥቂት በጥቂት አቃታለሁ። ነቢዩ መሐመድ እንኳን ለሙስሊም ሞት አይደለም አይሁዶች እንኳን ሲሞቱ እንዳዘኑ አዲሶችን እንዲህ አይቻለሁ። ይሄ እስልምና አይደለም። የትኛውም ሃይማኖት የሰው ልብ ነው ሰው ፍጡር እንደሆነ የከበረ እንደሆነ ያምናል። አቡነ ማቲያስ ይህንን አስፈቅደው ማልቀስ አለባቸው። ምን አይነት ድንቁርና ነው ማለት ስንት ዓመት ሳትማር ነው እናት ሆድ ውስጥ የቆየው አይዶኖ እባካችሁ፣ ይሄ ከሰው ሃይማኖት ሰው ተነጥሎ ሲመጣ ቶሎ ፌመስ አታርጉት። ክርስቲያኖችንም ነው። አንድ ሙስሊም ከሙስሊም ወጥቶ ክርስቲያን ሲሆን እባካችሁ እባካችሁ ቶሎ ብላችሁ ፌመስ አታርጉት፣ አስተምሩት፣ ይወቅ ሃይማኖቱን። ሃይማኖታቸውን የማያውቁ ሰዎች የሃይማኖት አስተማሪዎች ሲሆኑ እንደዚህ ነው የሚሆኑት ወዳጆቼ። እግር የሌላቸው ሩጫ አስተማሪዎች ናቸው በዚህ ሰዓት የበዙት። እግዚአብሔር ምህረትን ያደርግልህ የአውሬውን ልብ አውጥቶ የሰው ልብ ይስጥ። ከዚህ በላይ ምንም አልልም እና ኦፌንድን ያደረገኝ ቢሆንም ግን እወድሃለሁ ወንድም፣ አበደ ተብሎ አይጠላምና። ጋይስ እንደሰማችሁት እንግዲህ እነኝህ ነቀርሳ አብረን ተባብረን ማጥፋት አለብን እያለው ጥሪውን እያስተላለፉ ይገኛሉ። እውነት ላቸዋል። በጣም እጅግ የሚያሳዝን ነገር ነው እያደረጉ ያሉት። ከአንድ ኢትዮጵያዊ ኖርማል፣ አስተሳሰብ ካለው ኢትዮጵያዊ እነኝህ በጣም እጅግ ለየት ያሉ ጋጠ ወጥ፣ በቃ ያበዱ ግለሰብ ናቸው ብዬ አስባለሁ እና ነገረ ስራቸው እንደዛ ነው የሚያሳየው። ይህ ሃይማኖታዊ የሆነ ስነ ስርዓት አይደለም ብዬ አስባለሁ እና እነኚህ ሰዎች ሁላችንም ልንቃወማቸው ይገባል ብዬ አስባለሁ። ሰዎቻቸውን እንግዲህ በሞት ላይ ሲቀልሉ እያየን በሞተ ሰው ላይ እንደዚህ ያላግጡ እያየን እኛ ዝም ካለን መስላቸዋለሁ እኛም የነሱ ተባባሪ ነን ብዬ አስባለሁኝ እና እነኚህን ሰዎች ሁላችንም በህብረት ልናወግዛቸው ይገባል ብዬ አስባለሁ። በጣም እጅግ የሚያሳዝን ነገር ነው እያደረጉ ያሉት ማለት ነው። እነሱንም እንደማይወክሉ ህዝበ ሙስሊሙ መጥቶ እዚህ ጋር እየመሰከረን ያለው ማለት ነው።